እሺ፣ ተመልካቾች እንዴት ናችሁ? ዛሬ ብሔራዊ ባንክ ለሁለተኛ ለሁለተኛና ለሶስተኛ ሩብ ዓመት የሚሆን 520 ሚሊዮን ዶላር በጨረታ እንደሚያቀርብ አሳውቋል። ይህ በጣም ትልቅ መጠን ያለው ነው እና ከዚህ ቀደም ከተለመደ ወጣ ባለመልኩ ከዚህ ቀደም ነገ ጨረታ ሆኖ ዛሬ 12 ሰዓት ላይ ነበር ያሳውቅ የነበረው፣ ዛሬ 10 ሰዓት ላይ ያሳውቅ ነበረ። አሁን ግን ያወጣው ምንድን ነው? ለሚቀጥሉት ሶስትና አራት ወራቶች የሚያገለግል ጨረታ ነው ያወጣው ከህዳር 23 እስከ መጋቢት ስምንት ድረስ የሚደረገውን ጨረታ ሙሉ ሶስተኛ ሩብ ዓመትና ሁለተኛ የሁለተኛ ሩብ ዓመት የመጨረሻዎቹ ሁለት ወራቶች ህዳርና ታህሳስን ጨምሮ 520 ሚሊዮን ዶላር መመደቡን ቀደም አድርጎ እያሳወቀ ነው። ከህዳር 23 ነው የሚጀምረው። ዛሬ ህዳር 11 ነው። ስለዚህ ቀደም ብሎ እያሳወቀ ነው፣ እና በጣም ከፍተኛ መጠን ነው። ይሄ ገበያው ላይ ምን ተጽዕኖ ሊኖረው ይችላል? የተወሰነ ሀሳብ መስጠት ይቻላል። ደግሞ ቀድሞ ያሳወቀው ለምንድን ነው የሚለውንም አብረን የተወሰነ መመልከት እንችላለን። እንግዲህ የኢትዮጵያ ብሔራዊ ባንክ አዲስ ገዢ ከተመረጠ በኋላ ያሉ ጨረታዎች ናቸው። በአብዛኛው ይህ አሰራር ከአዲስ ገዢው ጋር የሚገናኝ ነው ብዬ ገምታለሁ እኔ እንግዲህ የመጀመሪያዎቹ ላይ የተለመደው እያሳውቁ እያሳውቁ ነበር። አሁን ግን አንዴ ለሶስትና አራት ወራቶች የሚያገለግለውን በአንዴ ነው እየቀረበ ያለው። እንግዲህ በጀት ዓመትን የተወሰነ ግንዛቤ ለመስጠት አንደኛ በጀት ዓመት ማለት ሐምሌ ነሐሴ፣ መስከረም ማለት ነው። ሁለተኛ ሩብ ዓመት ማለት ጥቅምት፣ ህዳር፣ ታህሳስ ማለት ነው። ሶስተኛው ደግሞ ጥር የካቲት መጋቢት ማለት ነው። አራተኛው ሚያዝያ ግንቦት ሰኔ ማለት ነው። የመጀመሪያው ሩብ ዓመት ላይ ሐምሌ ነሐሴ መስከረም ላይ ብንመለከት ቀርቦ የነበረው የመጀመሪያው ሩብ ዓመት ላይ መቶ ሀምሳ ሚሊዮን ቀርቦ ነበረ። መቶ ሀምሳ ሚሊዮን ላይ ሐምሌ 28 የቀረበው ማለት ነው። ሐምሌ 28 150 ሚሊዮን ቀርቦ ነበር። እሱ የመጀመሪያው ሩብ ዓመት ነው። ሁለተኛ ሩብ ዓመት እንግዲህ ጥቅምት ዳርና ታህሳስ ነው። አሁን ሁለተኛው ሩብ ዓመት ገና አልተጠናቀቀም። ስለዚህ ከሁለተኛ ሩብ ዓመት የመጀመሪያው ጥቅምት ላይ ጨረታ ወጥቶ ነበር። ጥቅምት ሶስት ላይ የነበረውን ጨረታ ታስታውሳላችሁ። በ148 ነጥብ 10 የተገዛው እዛን ጊዜ በ150 ሚሊዮን ዶላር አቅርቦ ነበር። ስለዚህ ገና ስላልተጠናቀቀ ሁለተኛው ሩብ ዓመት ህዳር 23 50 ሚሊዮን አቅርብ ያለው ይቀርባል ብሏል። ደግሞ ታህሳስ 7 ላይ ደግሞ 50 ሚሊዮን በድምሩ 100 ሚሊዮን ጥቅምት ሶስት ላይ ወጥቶ ከነበረው ጋር ካወዳደራችሁት 250 ሚሊዮን ለሁለተኛ ሩብ ዓመት ማለት ነው። ሶስተኛ ሩብ ዓመት ጥቅምት የካቲትና መጋቢት ነው። ሶሪ ጥር የካቲትና መጋቢት ነው። ስለዚህ ጥር 12 ላይ 70 ሚሊዮን፣ ጥር 26 ላይ 70 ሚሊዮን የካቲት 10 ላይ 70 ሚሊዮን እና የካቲት 24 ላይ 70 ሚሊዮን ከዛ መጋቢት 8 ላይ 70 ሚሊዮን ታህሳስ 28 ስለሆነች ወደ ሶስተኛ ሮብ ዓመት አይ ቲንክ አጠቃሉ ነው። በድምሩ ሶስተኛ ሮብ ዓመት ላይ 420 ሚሊዮን ዶላር እና ሁለተኛ ሮብ ዓመት ላይ ሁለት ወሩ ከተጨመሩ ደግሞ በድምሩ 520 ሚሊዮን ዶላር ለጨረታ ማዘጋጀቱን አሳውቋል። ይሄ በጣም ትልቅ ነው። ኦልሞስት ግማሽ ቢሊየን ማለት ነው። አንደኛ ሁለተኛ እና ሶስተኛ ሮብ ዓመት እንኳን ብንደምር አንደኛ ሮብ ዓመት ላይ 150 ሚሊዮን አቅርቦ ነበር፣ ሰኔ 10 50 ሚሊዮን ካቀረበ በኋላ ልክ አዲስ በጀት ዓመቱ ሲገባ ሐምሌ 28 ላይ 150 ሚሊዮን ነበር። ሁለተኛ ሮብ ዓመት ላይ ደግሞ ጥቅምትን ጨምሮ፣ ከዛ አሁን ህዳርና ታህሳስ የሚወጡት 250 ሚሊዮን፣ ሶስተኛ ሮብ ዓመት ላይ 420 ሚሊዮን፣ በድምሩ 820 ሚሊዮን የሚደርስ ጨረታ ማለት ነው። አራተኛ ሮብ ዓመት ሳይጠቃለል ይሄ ገበያው ላይ ተጽዕኖ እንዳለው ይሰማኛል። ግን ይሄ ጨረታ ከመውጣቱን በፊት ቁጥጥር ከፍተኛ ቁጥጥር ስለተደረገ ያለፈውን አንድ ሳምንት ከተመለከታችሁ በባንኮች ሳይሆን በፕራይቬት ፎሬክስ ቢሮዎችና በብላክ ከተመለከታችሁ ዋጋ እየቀነሰን የመጣው በተወሰነ መልኩም ቢሆን አትሊስት ቆሟል። ግን በተወሰነ በሳንቲምም ደረጃ ቢሆን መቀነስ እያሳየ ነው። ይሄ የቁጥጥር ተጽዕኖ ነው። የኢትዮጵያ ገበያ እንዲያው ከፖሊሲ ውጪ ለቁጥጥርም ሪያክት ያደርጋል። ከፍተኛ ቁጥጥር ሲሆን ለተወሰነ ጊዜ ቆም ይላል። የፎሬክስ ቢሮና የፎሬክስ ማርኬቱ ምንዛሬ መጠን ማለት ነው። እሱ የራሱ ትንሽ የተወሰነ ተጽዕኖ ፈጥሮ ነበር። እንግዲህ ብሔራዊ ባንክ ገዢውም የብርና አቅም ለማጠናከር ሞክራለን ሲሉ ከሚወሰዱ እርምጃዎች መካከል ሁለቱ ኤክስፔክት የሚደረግ ነው። አንዱ ቁጥጥር ነው። አሁን ኢንቴንሲቭሊ የተወሰደና ከመቶ ምናምን ሰዎች በላይ የጠየቁበት ከፍተኛ የባንክ አካውንቶች የታገዱበት በባለፈው ሳምንት የነበረ እርምጃ ነው። በተወሰነ መልኩ ኢምፓክት የነበረው ነው ደግሞ አሁን ደግሞ ከፍተኛ መጠን ያለው ጨረታ። ስለዚህ የብርና አቅም ለማጠናከር ሞክራል ሲባል ከሚወሰዱ እርምጃዎች መካከል ኤክስፔክት የሚደረግ ነው። ስለዚህ ለቁጥጥር ምላሽ እየሰጠ ያለ ገበያ ስለሆነ የቁጥጥሩ የራሱ ተጽዕኖ አለው። ስለዚህ ቁጥጥሩ እንደሚቀጥልና በቀጣይም እንደዚህ አይነት እርምጃዎች ተከታታይ ጊዜያዊ ቢሆኑም ተከታታይ እርምጃዎች እንደሚወሰዱ ቀርቧል። ደግሞ ዘላቂ የሆነ ጨረታ እና ተገማች ለማድረግም እርምጃ የጨረታ እርምጃዎች እንደሚወሰዱም ቀርቧል። ይሄ ጨረታው ተጨማሪ ምክንያት እንዲሆን ያደርጋል። አምስት መቶ ሀያ ሚሊዮን ዶላር በሶስትና በአራት ወራቶች ውስጥ ወደ ገበያ በየ አስራ አምስት ቀኑ ነው የሚከናወነው በየ አስራ አምስት ቀኑ መውረዱ የራሱ ተጽዕኖ እንዳለበት ፖዘቲቭ ተጽዕኖ እንዳለበት እኔ ማሰብ በደንብ ይገባል። ደግሞ ቁጥጥሩም የራሱ ተጽዕኖ አለበት። ስለዚህ እነዚህ ተከታታይ እርምጃዎች እንግዲህ ብሔራዊ ባንክ የውጭ ምንዛሪ አቅርቦቴ ጥሩ ነው የተሻሻለ ነው የሚል እያቀረበ ነው። ስለዚህ ገበያውን ለማረጋጋት የሚቀርብ ከሆነ ቢያንስ የሚያድግበትን ፍጥነት መመለስ የሚችል እንደሆነ ይሰማኛል። ቀድሞም የተነገረበት ምክንያት እርምጃም እንደሚወሰድ ቀድሞ ሲነገር ነበር። ደግሞ ጨረታውም ቀድሞ የተነገረበት ምክንያት ይሄ ገበያው ላይ ያለ ስጋትን ለመቀነስ የታሰበ እንደሆነ ይሰማኛል። አንዱ ስጋት ነው የወርቅ ዋጋን የምንዛሬ ዋጋን ኢንፊሌት የሚያደርገው ስጋት ነው። የውጭ ምንዛሬ አቅርቦት አይኖርም፣ ግጭት ሊነሳ ይችላል፣ እጥረት ሊኖር ይችላል የሚሉ ስጋቶች ተጽዕኖ አላቸው። ስለዚህ ይሄንን ተጽዕኖና ስጋት ለመቀነስ ያሰበ እንደሆነ ይሰማኛል። እስከ መጋቢት ድረስ በጨረታ እንደሚቀርብና ቀጥሎ ላለው ደግሞ አራተኛ ሩብ ዓመትም ሊያቅርብ እንደሚችል የሚያሳይ መረጃ ዛሬ ወጥቷል። በተወሰነ መልኩ እኔ የብር አቅምን ኢምፓክት ማድረግ ይችላል ቢያንስ ማቆም ይችላል የዕድገቱን ፍጥነት ማቆም እንደ ዋጋን ዋጋርነት ቀነሰ ሲባል የሚያድግበት ፍጥነት ነው የሚቀንሰው እንጂ ዋጋ አይደል የሚቀንሰው አሁንም ያለው እርምጃ ቢያንስ የውጭ ምንዛሬ የሚያድግበትን ፍጥነት ብር የሚዳክምበትን ፍጥነት ቆም ማድረግ የሚችል አቅም እንዳለው እኔ ይሰማኛል ይሄን መረጃ ለእናንተ ዛሬ የወጣ መረጃ ነው ለማጋራት ነው ግን ጎን ለጎን ደግሞ መሰረታዊ የሚባሉት የውጭ ምንዛሬ ግኝትና አቅርቦቶችን ማሳደግ ከብሔራዊ ባንክ እንደሚጠበቅም በዛው ለማሳሰብ ነው ማንኛውም ሀሳብ አስተያየት ካላችሁ ዘኢትዮጵያ ኢኮኖሚ ላይ ልትልኩልኝ ይችላላችሁ ለነበረን ቆይታ በሙሉ ከልብ ከልብ አመሰግናለሁ። መልካም ገድ